ተመልሰሽ ትገበያለሽ። እሺ። እንዴት እሱን እኔ እወጣዋለሁ። አስተናጋጅ፣ ሰላም ነው። ሰላም፣ ምን ልታዘዝ? ሽሮ አለ? አለ። እሺ፣ ሽሮ አምጣልሽ። እሺ። ስማ ስማ እዛ ጋ ያለችው ልጅ እንዴት እንደምታምር የቷ እና ምን አዘዝ ሽሮ ምን ላድርግ በቃ ዝም ብለህ ማለት ነው ክፈልላት እሺ ከዛ ማን ሊከፍለው አንተ ክፈልላት ከዛ በኋላ ትግባባላችሁ እኮ እሺ እሺ እሺ ሲገርመኛ ይሄ ማጥርሷ አይታው እሺ አመሰግናለሁ። መልካም ማድ አስተናጋጅ ይሰውን ጠል ዘግቼዋለሁ። ዛሬ ዘግቼዋለሁ፣ ትልቅ ነገር እንደዘጋደ ምን አልሽ? አይ ምንም። አመሰግናለሁ። ችግር የለው፣ ይልመድብሽ

አንቺ እንደዚህ ይደረጋል ማለት ነው። ማድረግ ነበረብሽ ወይ? ከዚህ በላይ ምን እንዳረግ ነው የምትፈልገው? ፒንሳውን ፒንሳውን አምጣው አምጣው። ከዚህ በላይ ምን ላርግ ትያለሽ? ከዚህ በላይ እኮ ካንቺ ይጠበቃል? ቦስ እየጠራች ነው። ኤሌክትሪኩን ስራ። በቃ መጣው። ምን እያለሽ ነው? ምን አቅለታለሁ። እባክህ ተወው

በደፋ አላልችም ነበር ይሄ ደፋዎች እሚደፋ ይደፋ ነው። ያ ማለት እንዴ ምን ሆነ ነው ይሄ ነው አይነት ወይኔ ዱቄቴ፣ ወይኔ ዱቄቴ ያለሽ እንዴ ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ በላቸው፣ ወይኔ በላቸው

አሁን እህቴ ስትሄድ ደግሞ አትመጭም መሰለሽ? ወይኔ፣ በእናትሽ አመለጠችኝ። እንዴት እንደምወዳት እኮ ታውቂያለሽ አይደል? በቃ ሁሉ ነገር ነች። በቃ እንዴት ብዬ ልንገርሽ። እኔ ራሱ እንዴት መታወቅ እንደምፈልግ፣ እኔ ራሱ ላስተዋውቃችሁ በጣም ነው የምፈልገው። እኔ በእህቴ ከተጠየቅ ምንም ነገር ነው፣ ምንም። ታድላችሁ፣ ሳነሳት ይገርምሽ። እሷናት እህት፣ አይ ትመሳሰላለች። ኦኬ፣ የዳቦ አባ፣ አርቦኝ ነው ተቸግሬ እንደው በህትክ በህትክ በማይመጣ አባ፣ እንደው ይሄ በዚህ ጊዜ እንኳን ዳቦ አይደለም ሌላ ነገር ይገዛል። በህትክ ብዬ እህት የለክም፣ እህት የለህም። እገልሻለው። እንዴ አታስፈራራኝ። እንዴ እያስፈራራዘ። ኧረ አይደለም፣ እህቴ ነው የምትመስልኩ። እህትህን ከፍ ያለ ደረጃ ያግዝልኝ ያሳድግ ሚ ሚን አሜን። ሂጅ። እንደዚህ ነው ቁጣ ነው። አሜን ነው አሜን፣ አሜን። እንዴ አልደነገድካት እኮ፣ የተናደድክ እኮ ነው የምትመስለው። ኧረ አልተናደድኩም። ውይ ሽንቴ መጣ። እንዴ ሽንት ቤት እኮ በዚህ ነው። እዛ ብሸና ይሻለ። መንገድ ላይ ልሻ። ኧረ በዚህ ጋር ምን ሆና። ልጁ ለመናደድም ታናሽ ያስፈልጋል። እሱ ራሱ እድል ነው።

ማለት እኔ የዘፈዘፉት ካልሲ የለም፣ የራሷ ካልሲ ነው አውቃ። አሁን ብለን እኔ ላይ እንደምትጫወት አንቺ ላይ ተጫወት። እኔ እስከ ዛሬ አባትና እናቴ አንቺ ውነሽ፣ ድጋፌ፣ የአምላኬ ስጦታ እህትዬ ትርፌ ንፋስ መግቢያም የለውም አንዳች ቦታ። ልቤ ምን ሆንሽ ነው? ትምህርት ቤት እኮ አባረሩኝ። ለምን? እኔ አላቅም። እኔ ግን አውቃለሁ ተመልሰሽ ትገቢያለሽ። እሺ፣ እንዴት? እሱን እኔ እወጣዋለሁ። ሰላም ነው። ሰላም ነው፣ እንዴት ነሽ? ምን እህቴ ከትምህርት ቤት ተባራ ነበረ። እና ወደ ትምህርት ቤት እንድትመለስ እርጃት፣ ከዳይሬክተሩ ጋር እኮ ያላችሁን ግንኙነት በደንብ አውቃለሁ። ስለዚህ አግዣት፣ እኔ ደግሞ የፈለግሽውን ነገር አደርጋለሁ። ታላቂ ወይ ትርት እኮ ነው የተባልኩ። አረ፣ ደወሉልሽ። አዎ፣ እሺ፣ እሺ፣ በጣም አመሰግናለሁ። እሺ። ሰው ባሪያ የሚሆነው ለሚወደው ሲል ነው። እኔ ደግሞ እህቴን እወዳታለሁ። ያኔማ ተስፋዬ ሲፈታ ሲነጋማ ያማሎመየመታች አየሽ፣ አባዬ ግዛልኝ ስልክ በጣም ያምራል። አባዬ እኮ በጣም ነው የሚወደኝ። ደስ ይላል። አሪፍ ነው። የአንቺ ስልክስ ያንቺ ስ አሳይ እ እኔ ደግሞ ወንድሜ ነው ይገዛልኝ። እና ታማተሮት ብድር ፈልጌ ነበር። የምን ብድር? ያው ጨምሬም ቢሆን እኮ ከፍላለሁ፣ እመልሳለሁ። ከይታ መተል ከፍሎ ነው ባልከኝ ሰዓት እመልሳለሁ። እሺ ግን ውል ገንዘቤን ባልኩ ቀንና ባልኩ ሰዓት ነው እምታመጣል። በዛ ሰዓትና በዛ ቀን ካላመጣ የምትገባበትን ችግር አያስነባም። ምድር ታውቋል። ደስታ አያስነባም፣ ሃዘን አንቺን አታታልም። ምድር ስትመዘን የስሜት ቶሎ ብለህ በጣም ነው ያስፈልገው። ይኸው ብሩን ትራንስፈር አድርጌልሃለሁ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ፣ ቅድሚያ መሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይነሽ። ድንገቴ ፈንጠዝያ ምንድን ነው ላንቺ? ምርጥ ስልክ ለኔ ነው፣ እውነት ነው። የት አመጣኸው ሰው ፊት ችስታ ነው መመዝለሽ ሰው ፊት ልታዋርጂኝ እሺ አንተ ስልክስ አውቃለሁ እኮ በል ይሄንን መልስ እና የራስን ስልክ ይዘናል